የሰማንያ ሶስተኛ ዙር ስልጠናችን በዚህ መልኩ ተጠናቋል። የምትመለከታቸው ሰልጣኞቻችን ናቸው። እንግዲህ ለመጀመሪያ ጊዜ ደግሞ በማሽን መኖ እንዴት ሊመረት እንደሚችል በተግባር ራሴ አምርቼ ያሳየኋቸው ናቸው። እንደምትመለከቱት ነው። ምንም የሚደበቅ ነገር የለም። የምንሰራውን የምንሰራበትን መንገድ ለሰልጣኞቻችን በዚህ መልኩ በተግባር አሳይተናቸዋል። እንግዲህ ለመጀመሪያ ጊዜ በሚባል ደረጃ ነው በማሽን እንዴት ሊመረት እንደሚችል በዚህ ዙር ብቻ የመጡ ሰልጣኞች ያዩት በሚቀጥለውም እንግዲህ ማኑዋልም እንዲሁም ደግሞ በማሽንም እንዴት መኖ ሊመረት እንደሚችል ደግሞ በቀጣይ ለሚመጡ ሰልጣኞቻችን በግልጽ የምናስተምር ነው የሚሆነው ስንቶቻችሁ ናችሁ ግን ወደ እኛ ስልጠና ማዕከል ከመጣችሁና ስልጠናውን ካጠናቀቃችሁ በኋላ ጥያቄ እንደሚቀርብላችሁ የምታውቁት ሀያ አምስት ጥያቄዎች ይቀርቡላችኋል ሀያ አምስቱንም ጥያቄ በአግባቡ መመለስ አለባችሁ ገንዘብ ስለከፈላችሁ ብቻ አይደለም ምን ያክል እውቀቱን ይዛችኋል? ምን ያክል ተሳትፎ ነበራችሁ? ወይም ደግሞ ምን ያክል እውቀቱ ወይም ደግሞ ትምህርቱ ገብቷችኋል የሚለውን መፈተኛ፣ እኛም ደግሞ ያስተማርንበትን ልክ ለማወቅ ደረጃችንን ለማወቅ ምን ያክል አርቢው በግልጽ ተረድቶታል የሚለውን ለማወቅ ሀያ አምስት ጥያቄዎችን አዘጋጅተን እንግዲህ፣ እነዚህ ሰልጣኞች ከተወሰኑ ጥያቄዎች ውጪ ሁሉንም መልሰውታል ማለት ይቻላል። በጣም ጥሩ ጥሩ ጥያቄዎችን ለአርቢው ምን ያክል እውቀት አግኝቷል የሚለውን የምንፈትንበት ጥያቄዎችንም እናቀርባለን። ታዲያ ወደ ስልጠና ማዕከላችን ስትመጡ በሁሉም ዘርፍ ነው ስልጠና የምንሰጠው፣ በእንቁላልጣይ ዶሮዎች፣ በቄብ ዶሮዎች፣ በመኖ አመራረት እንዲሁም ደግሞ በጫጩት ማስፈልፈል፣ በጫጩት ማሳደግ፣ በስጋ ዶሮዎች፣ በሁለቱም ዘርፍ የምናቀርብ ነው የሚሆነው። እውቀትንና ልምድን በአጣመረ መልኩ ነው ስልጠናው የሚሰጠው ቲዮሪ ብቻ አይደለም ስልጠናው የሚሰጠው ቲዮሪ ከተግባር ጋር አቆራኝተን ለአርቢው በሚመች አይነት መንገድ ለአርቢው ስልጠና እንሰጣለን ማለት ነው። እንደምትመለከቱት እንግዲህ ምንም የሚቀረን ነገር የለም፣ ስልጠናውን ስንሰጥ ምንም የሚቀረን ነገር የለም። እኛም የምናውቀውን እኛ ስንሰራበት በነበረው መንገድ ለሰልጣኞቻችን ያ ማለት ከዚህ ቀደም ሰባ ስምንት ዓመት ስንሰራበት የነበረውን ልምዳችንን በዚች በሶስት ቀን ብቻ አርቢው የተሻለ ስራ እንዲሰራ ማድረግ እንችላለን ማለት ነው በተግባር ሊሞከሩ የሚችሉ መንቁር ቆረጣ ሊሆን ይችላል፣ ክትባት አከታተብ ሊሆን ይችላል፣ መኖ ማምረት ሊሆን ይችላል። ሰልጣኞች ሞክረውት እንዲያዩ ነው የምናደርገው። ለምሳሌ መንቁር ቆረጣ አንድ ሰው መርጠን፣ ራሳችሁ ካሁኑ መቁረጥ እንዲችሉ ቢሳሳቱም መለመድ እንደሚቻል ማድረግ እንደሚቻል በምትመለከቱት መልኩ እንግዲህ አንድ ሰልጣኝ መርጠን እንግዲህ ፈቃደኛ ለሆነ ድፍረቱ ላገኘ እንግዲህ በዚህ መልኩ ለተቀሩት ሰልጣኞች ደግሞ ተግባር በተግባር መልኩ ያስተምራቸዋል ማለት ነው። እሱም ደግሞ ስራው ምን ያክል ቀላል እንደሆነ ቢቀርቡት ቢነኩት በጣም ቀላል እንደሆነ ማስተማሪያ መንገድ ሆኖለታል ማለት ነው። እንደምትመለከቱት እንግዲህ ራሱ ቁጭ ብሎ መንቆርቆረጣውን ከዚሁ እርባታውን ሳይጀምር እኛው ማዕከላችን ላይ ዶሮችን ይቆርጣል። ይሄ ብቻ አይደለም፣ ክትባት አከታተብ ሊሆን ይችላል መኖ ማምረት ሊሆን ይችላል። በጣም ብዙ የሚባሉ የተግባር ልምምዶችን ሰልጣኞች ራሳቸው እኛ በምናስተምርበት ሰዓት እኛ ስለምናውቀው ችግር የለብንም። ነገር ግን ሰልጣኞች አዲስ እንዳይሆንባቸው ነገ ከነገ ወዲያ ወደ ስራው ሲገቡ አዲስ ነገር እንዳይፈጠርባቸው ከወዲሁ ከስራው ጋር እንዲላመዱ የምናደርግበትም ዘዴ ነው ማለት ነው። እንግዲህ ወደ ስልጠና ማዕከላችን ለመምጣት ከሰኞ እስከ አርብ ድረስ ባለው ስልጠናዎችን መመዝገብ ይቻላል። ቪአይፒ ስልጠናዎች አሉን። ብቻችሁን ሆናችሁ በመረጣችሁት ዘርፍ የምንሰለጥኑበት ርዕስ ይኖረናል። ከዚህ በተጨማሪ እንግዲህ ቪአይፒ ስልጠና በምንሰለጥኑበት ሰዓት በግሩፕ መምጣት ትችላላችሁ። እንዲሁም ደግሞ አብራችሁ ከምትሰሩት ሰው ጋር መምጣት ትችላላችሁ። በተለየ ዲስካውንት ነው የምናስተናግዳችሁ። በመረጣችሁበት ቀን፣ በመረጣችሁበት ሰዓት እናንተን ለማሰልጠን ዝግጁ ነን። ከዚህ በተጨማሪ ታዲያ የሶስት ቀን ተከታታይ ስልጠናውን ደግሞ መውሰድ ለምትፈልጉ ሰልጣኞቻችን ለሶስት ተከታታይ ቀናት ግማሽ ቀን ስልጠና ማለት ነው። ከየትኛውም ቦታ እየመጣችሁ እንግዲህ እዚህ ስልጠና ማዕከል ውስጥ እዚህ ሰልጣኞች ውስጥ የምትመለከቱት እንግዲህ ሩቅ የሚባለው ከጅማ የመጣ ሰው ነው። ከጅማ ለዚህ ብሎ ዋጋ ከፍሎ ጥሩ ነገር አገኝበታለሁ ብሎ የመጣ ሰልጣኛ አለ ና ልክ እንደዚህ ደግሞ ክፍለ ሀገራት ላይ ያላችሁ ካላችሁ ደግሞ አስተማማኝ በሆነ መንገድ የምታርፉበትን ቦታ ወይም ደግሞ አልቤርጎም እንጠቁማችኋለን። በጣም ጥሩ እንቅልፋችሁን ተኝታችሁ ሰላማዊ በሆነ መንገድ በጣም ለስልጠና አሰጣጥ ምቹ በሆነ ኢንቫይሮንመንት ስልጠናዎችን የምንሰጥ ነው የሚሆነው። ለተከታታይ በስራ ቀናት እየደወላችሁ በ ዜሮ ዘጠኝ ሀምሳ አራት ስልሳ ሁለት አስራ ሶስት ሀያ አራት ከታች ስልኩን አስቀምጬላችኋለሁ እየደወላችሁ መመዝገብ ይቻላል። ለተከታታይ ሶስት ቀን ነው ይህንን ስልጠና የምንሰጠው። ሶስተኛው ቀን ሙሉ በሙሉ ፕራክቲካል በሚባል ሁኔታ ነው የተግባር ልምምዶችን ነው በቴዎሪ ያየናቸውን ደግሞ ወደ ተግባር መሬት ላይ ሲወርዱ እንዴት ናቸው የሚለውን እንግዲህ እንደተመለከታችሁት በተግባር ሁሉንም ልምምድ የምናደርግ ነው የሚሆነው ማለት ነው። ስለዚህ ወደ ስልጠና ማዕከላችን ከመምጣታችሁ በፊት የመመዝገቢያ መክፈል ይጠበቅባችኋል። እንዲሁም ደግሞ ስለ ስልጠና ሰጣጡ ልዩ ልዩ መረጃዎችን ከጸሐፊዎቻችን ከስር ባስቀመጥኩላችሁ ስልክ መሰረት ወስዳችሁ ደውላችሁ የተለያዩ መረጃዎችን ማግኘት ይችላላችሁ። በአካል ቢሮችን ለመምጣት ለምትፈልጉ በ0954621324 መደወል ይቻላል። ከዚህ በተጨማሪ በአካል ለመምጣት ለምትፈልጉ ደግሞ ዱከም መናኸሪያ ብሉ ናይል ህንፃ ሁለተኛ ፎቅ መናኸሪያ አጠገብ የሚገኝ ህንፃ ነው። በጣም ቀላል ነው። ለትራንስፖርቴሽን አመቺ ነው። ከታክሲ እንደወረዳችሁ ነው። በግል መኪና ብትመጡ በጣም ቀላል ነው። ከተማ መሀል የሚገኝ ነው። ከተማ ውስጥ እንደገባችሁ እንግዲህ ብሉ ናይል ህንፃ ብላችሁ ብትጠይቁ ማንም ሰው ያሳያችኋል። በጣም ቀላል የሆነ ቦታ ነው ያለው ማለት ነው። ስለዚህ ስለተከታተላችሁኝ እንግዲህ እጅጉን እያመሰገንኩኝ እንግዲህ መታችሁ ስልጠና ለምትወስዱ ደግሞ ከኛ በላይ እንድትሆኑ፣ ከኛ በላይ የተሻለ ስራን እንድትሰሩ፣ ከኛ በላይ ፈጣን እንድትሆኑ፣ ከኛ በላይ ክሪኤቲቭ እንድትሆኑ እንጥራለን ማለት ነው እንግዲህ ለሰልጣኞቻችን ለሁላችሁም እኛ ጋር መታችሁ ለሰለጠናችሁ እያዳመጣችሁ ምላላችሁ ከወዲሁ ላመሰግናችሁ ፈልጋለሁ ስለምትከታተሉኝ ስለምታደንቁኝ ስለምታከብሩኝ ስለ በጎ የሚባል አስተያየት ስለምትሰጡኝ ክበሩልኝ እንዳከበራችሁኝ ክበሩልኝ እግዚአብሔር ያክብርልኝ በቀጣይ እስክንገናኝ ሰላም